ሼክ ወደ ሚዕራጅ ከመሄዳችን በፊት እዚህ ቦታ ላይ ውረዱ እያሏቸው ወርደው የሰገዱበት ቦታ ነበረ። እነዚያም ቦታ ለይተው ማሰገዳቸው እንዴት ለምንድን ነው? መዲና ወደፊት የሂጅራ አገር ነው እና ብለው ለበረካ ነው። ኢሳ የተወለዱበትም እንደዚሁ ለበረካ ነው። ግን አንዳንዱ ኢራቅም ደርሰዋል። አደም መስጂድ የሚላለ ተይህ በላይ የሚጨምርም አለ እንጂ

አስረኛው ለዓርሽ ተተከለ ይላል። አሁን ሊፍቱን ኢዲያን ሚዕራጁን ረገጥ ስማረ የሆነ ኩርትም አድርጎ ዝም ብሎ አንድ የቢለ መሓት ይልበሶ ባይን ብል እታ ሰማኦ ዱኒያ ነው የሚደርሰ ታይሰዚ ሰማኦ ዱኒያ ድረስ በግር ቢከድም ብሎ አምስት መቶ አመት ያሰዳል ይላል። አንዱ ሰማይ ውፍረቱ አምስት መቶ አመት ያሰዳል። በሁለቱ ሰማያት መካከል ደግሞ እንደዚ ነው። አምስት መቶ ነው። ሰባቱ ሰማያት ያንን ሁላ በአይኑ ብልኢታ ነው ሚደርስ ፈለማ ወሰሉና የላ ሰማኤ ዱኒያ እዚ ሰማኦ ዱኒያ የደረስን ጊዜ ደጃፊ ደጃፍ አለ ዘበኛ አለ እስተፍታሀ ጅብሪል ዓለ ሰላም ጅብሪል ክፈትልን አለው። ፈቃለ ለሓፊ ጠባቂ ዋለ መን አንተ ማን አንተ አለው። ፈቃለ አነ ጅብሪል

ፈቃለ ሊሃዛ አቡከ አደም አደም ነው አለኝ። በቀኙ ያለው በግራው ያለው የልጆቹ አርዋሕ ነው። የቀኙ የጀነቱ ነው፣ የግራው የእሳቱ ነው። የጀነቱን ያየ ጊዜ ይስቃል ይደሰታል፣ የግራውን ያየ ጊዜ ይከፋል ያለቅሳል። ቅያም ቀን ድረስ በዛ ሀለት ይኖራሉ ማለት። ሱመ ሰዒድና ኢለሰማኢ ሳኒያ፣ ወደ ሰማ ወደ ሁለተኛው ሰማ ወጣናሉ። ፈስተፍታሃ ጅብሪሉ

ልዤ ያሏቸው ነቢዩ ልአድም ና ኢብራሂም ብቻ ናቸው። መርሃበን ቢልብኒ ሷሊሂ ወነቢዩ ሷሊሂ አሉት። ሌሎቹ ወንድማችን ነው ያሉት። እኒ አባቶቻቸው ናቸው እና ነው። አሁንም ደግሞ ወጣን አሉ ወደ ሶስተኛው ሰማይ። ፈስተፍታሀ ጅብሪሉ ጅብሪል ክፈትልን አለው። መን አንተ ፈቃረ ጅብሪል ወመን መአከ ፈቃረ ሙሐመዱን አለህ ሰላቱ ወሰላም ቀርቡ ዒሳ ኢለይህ ቃረ ቀርቡ ዒሳ ኢለይህ

እኩልታ መልክ የተሰጡ ነብዩላ ዩሱፍ ናቸው። የዩሱፍ አሪያ እጀቸውን ውስጥ ቆርጡ ሴቶችን አቅላ ሳጥቷቸዋል ለመሞት አድርሷቸዋል። የነብያችን ለምን አልገደለም ሲል ነብያችንን እንዲህ አትኩሮ የሚያስለለል ነው ቀርሞ ነቢያችን ሲተቀረበ ሰውየው እንዲህ ነው እንጂ ነቢያችንን ትክብሎ ይላል። ሱመ ኡሪጀ ቢና፣ አሁንም ደግሞ ወደ አራተኛው ሰማይ ወጣን። ፈስተፍታሃ ጅብሪ ይሉ

አንድ ፈልቅ እንዲህ ያለች ናት ብሎ ለመወሰፍ የማይቻል ቀድርስት ውስጥ ይሆን ድረስ ብለዋል። አንዳንዳቸው ዑለሞች የተገናኙት ጅብሪል ነው ተዝተ ሲድረተል ሙንተሃ ነው የተመለሱትም ይለዋሉ። የለ አላህ ጋር ተነጋገረው ተዝሆነ የተመለሱትም ይለዋሉ ሌሎች አብዛኞቹ። አሁንም አለፍ ምኩርስ እየደረስ አርሽ ደረስ እንግዲህ ወደ ሰማይ ወደ ሰባተኛው ሰማይ የወጡት አላህ በላይኛው አቅጣጫ ያሉትን ነገራቶችን ለነሱ ማሳይቱ ሰማይንም ለማላቅ ነው ብለን ነው እና ስለዚህ፣ እንዳላችሁት አላህ በላይኛው አቅጣጫ ሆኖ አላህን ለማግኘት ወይ ደግሞ አላህ እዛ ይኖራልና አላህ Subhanahu Wa Ta'ala ያለበት ቦታ ሄዶ ለመገናኘት አይደለም ማለት ነው። አዎ አይደለም አላህ እንዳላችሁት እንግዲህ አላህ ሰማይን እንዲረግጡ ነው እንጂ አላህ ቦታ ማያስፈልገው ጊዜያትም ማያስፈልገው።

እኔ እንኳ ብጠዋት ሁለት ረክዓ ማታ ሁለት ረክዓ ነበር። በይህ በኒ እስራኤሎችን ብዙ ፈተና ደርሶብኛል። ይህና አልሰራ ብለው ብሎ አትችልም አሏቸው። ተመለሱ። ዘጠኝ ጊዜ ተመላልሰው አርባ አምስት ሶላት ተወላቸውና አምስቱ ቀረ። አንዳንዶቹ እኩሌታውን ይላል። አንዳንዶቹ አምስት ተወረድ የላቸው ይላል ጾሩ አርባምስቱን ሶላት ዘጠኝ ጊዜ ተመላልሰው በአንዴ አምስት፣ በአንዴ አምስት ተወላቸው፣ አምስት ቀረ። ፈቃለ ለሁ ለነቢያችን አልሃላቸው ሀዚህ ከምሱ ሶለዋት እቺ አምስት ሶላት ነች። ወፊሃ አጅሩ ከምሲን በአንድ አስር የአምሳውን ሶላት አጅር እዛ አርጌልሃለሁ። የአምሳውን ሶላት አጅር ኡመቶችህ እንዲያገኙ አርጌልሃለሁ። ላዩ በደሉ ቀውሉ ለደየ አላቸው። ውሳኔው አሁን አይለወጥም አላቸው። ነብዩ ለሙሳ ዘንድ አመጡ እንዴቶን ካሏቸው አምስት ሶላት ቀረኛሉ፣ አሁን አይችሉልህም። ተመላለስኩ እንግዲህ ተየተየ ይዘኛል ብለው አምስቱን ሶላት ይዘው ወየት ይመጣሉ በይተል መቅዲስ ቤተል መቅዲስ ሲመጡ ቡራቅ እዛው እንደ ታሰር አገኙት። ቡራቅን ጋልበው ሲመለሱ ጅብሪል ጋር የመካ ነጋዶች በረሃ ላይ ሲሄዱ ተሻም ሲመጡ አንድ ግመል ቀጨውን ግንድ ይዞት ዛፍ ይዞት ቁሟል። ነቢያችን ደግሞ አለቅጥ ውሃ ጠምቶኛል አሉ እንግዲህ የሞኮች መረዚ ቀርቶ ነው ብዬ ፈታሁት። ለቀቁትና እላው ላይ ውሃ ነበር። ያችን ውሃ ጠጣሁኝ አሉ። ጠጥቼ ቀውን እዛው አረኩላቸው። በኋላ ፈላጊ ተመልሶ ሲመጣ ጨለማ ነው። እናንተ ሰውዬ ዛ ይዞት ነበረ ለቀን እልሃል፣ ወደዛ ታገኘዋለህ ሂድ አልኩት። ሶቱ ጅምጡ የመሐመድ ጅምጡ ይመስላል። አሁን የት መጣ መሐመድ ብሎ አለፋሉ

እሱ ሊያላግጥ ነው ነው ተክዝህ? አልሳ ዛሬ ሌሊት የሆነ ነገር አለ እንዴ? ምን አስተከዘህ አለኝ። አዎ የሆነ አለ። ምን ሆነ? ቤተልመቅዲስ ሂጄ መጣሁን። ይሉት ሰቀ እኛ አርባ ቀን ምን ሄደውን፣ አንተ በአንድ ቀን በአንድ ሌሊት ሄደህ መጣህ? አዎ። አሁን ህዝቡን ብሰበስበው ይህን ነገር ተዋራቸዋለ ትናገራለህ አለኝ አሉ አዎ

እኩሉ ወደቀ። ሳቅ እኩሉ ሌላ ሙሐመድ ሙሐመድ እንደዋሉ በይተል መቅዲስ እንዴት ያለ ነው? መስኮቱ ስንት ነው? በሩ ስንት ነው? ቀለሙ ምንድ ነው? ምንዛፍ አካባቢ ብለው ጠየቁኛሉ። እንደዛ ለተነሱ ለንግድ እየሄዱ ያውቁታል። እንደዛ ቀን ደንግጫ ላቅ የሚላሉ በየተል መቅዲስን እንደ ቦታውን ንቅል አድጓላ እዛ መጣልኝ ወይንም በግርዶሽን አነሳል መስኮቱ ይህን ያህል ነው፣ ቀለሙ ይህን ያህል ነው፣ እንዲህ ምልክታለው እንደዚህ ነው። በትክክል አስቀመጡላቸው ጊዜ አቡጀህል ምን አለ? አማ ወሱ ከናአቶ ከፈቀድ ዋፈቀ ካለውት ዋፈቀ ነው ያለት አጋጣሚ ነው። ወሱ መችም አጋጥሞሃል ትክክል ነው አለ። ወላኪን ላኑ ሰዲቁከ ቢሃዛ በአንዲ ሌሊት እንዲያውዛ ደርሼ መጣሁ ብንል እውነት አንልህም አለ።

ፀሀይ የተለገባ አትግቢ ሰዎቹ ታይመጡ አትግቢ ያሏት ቀኑ ተጨመረ መጡ እንደዚህ ግመል ጠፍቷችሁ ነበር እንዲ ያሏቸው አዎ ለብላይ ውሃ ነበር እንዲ ያዎ ውሃው ታጠጥቷል ድምጥ ደግሞ መሐመድ ተየት መጣ በለነ የሙሐመድንም ድምጥ ሰምተናል አሏቸው በዛ እንግዲህ አምስት አወቃትን ሶላት ይዘው መጡ ይሄ ሂጅራ ወደ መዲና ተተፈቀደላቸው በኋላ ነው ሚዕራጁና ስራው የመጣው ተብሏል። ሌላ እንግዲህ በመንገድ ያዩቸው ብዙ ነገሮች አሉ። ዱንያን አይተዋል፣ በልጅነቱ የነበረውን በቁንጅና ታረጀች ኋላ ያለውን አይተዋል። ሶላት የማይሰግዱን ሰዎች አይተዋል፣ ዘካ የማያወጡን ሰዎች አይተዋል፣ ዝሙት የሚሰሩን ሰዎች እንዴት እንደሚሆኑ ብዙ ነገር ብዙ ተአምር አይተዋል። ሩህልባያን ይናገራል ይስራ የሌል መንገድ ነው ተመካ በይተል መቅዲስ ድረስ ታጅበው የሄዱት ነው። ሚዕራጅ ማለት ወደ ላይ በሊፍት የወጡት ወደ ሰማያት ወደ ሰባቱ ሰማያት፣ ወደ አርሽ፣ ወደ ኩርሲይ የወጡት ነው ሚዕራጅም የሚባለው ይላል። ሲድረተል ሙንተሃ ደርሱ መላኢካን አስከትለው ዊትር ሰግደዋል። ዊትር በታዛ ነው የተያዘው ይላል። ብዙ ድንቃ ድንቃለው። ይሄ ነቢያችን አለ ሰላቱ ወሰላም ለማንም ነቢይ ረሱል ያልተሰራ ታላቅ ሙዕጅዛቸው ታላቅ ደረጃቸው ነው ለነቢያችን አለ ሰላቱ ወሰላም። ኢስራኡና ሚዕራጁ ይህን ይመስላል ነው። ማሻአላህ ለተመልካቾቻችን ግልጽ እንዲሆንላቸው የሚያክል አላሁ ሱብሓነሁ ወተዓላ በላይኛው አቅጣጫ ነው ተብሎ አይባልም። በቦታ በአቅጣጫን ብለን ነበርና ነቢዩላህ ሙሳ አለይሂ ሰላም እርጅዕ ኢላ ረቢካ ፈሰልሁ ተክፊፍ ወይም ሞ ወደየአላህን ወህይ ወደ ስማህበት ብለው ይፈሰሩታሉና በዚህ ነው የሚፈሰረው ነው ወይስ አንዳንዶች ደግሞ አላህ እዛው ቦታ ላይ አለና እዛ ጋር ሄደ የተገናኘህበት ቦታ ሄደ ከዛ በኋላ እሱን አግኝተ ተመለስ አይነት ነገር ነው የሚሉ አሉና እንግዲህ አላህ በቦታ አይገለጽም በላይኛው አቅጣጫም አይገለጽም ብለን እያልን እንዴት ነው ከዚህ ጋ አይ እንት ነው እርጅ ኢላ ረቢ ከማለት ሀቂቃ ወደ ጌታ ተመለስ ነው። ወደ መጣበት ወደ መጣበት ቦታ ወደ ያገኘበት ቦታ ተመለስ እና ሶላቱን አቃልልኝ በለው ነው። ዛይሩ ይሄ ነው። ለምሳሌ ነብዩላህ ሙሳን ጥሩ ሴና ተራራ ነው ያናገራችው አላህ ጥሩ ሴና ተራራ ሁኑ ያናገራቸው አላህ ተቦታ የጠራየታ ነው አላህ ተውቀት የጠራየታ ነው። አሁንም ቢሆን እዛ ቦታ ቦታ አለው አለ እዛ ቦታ ሆኖ ነው ማለት አይደለም። እሱ ፈለገው ቦታ ጠራቸው፣ ወሰዳቸው። ያ ቦታ እንዲህ ነው ብሎ እንዲህ ያለ ቦታ ነው ብሎ ለመወሶፍ የሰው አቅል የሚደርስበት ነገር አይደለም። የሰው አቅል የማይደርስበት ነገር ነው ይላል። እንኳን ያቀርቶ ተአርሽ በላይ ኑረ ለዓለም የሄዱት ለወስፋ አይመችም ይላል። ኑረ ለዓለም ሄደ ዋለ ዙጀፊኖሪ ይባለው እና ይሄ ቦታ ያስዝም ማለት ነው። እንግዲህ በመጨረሻም ሸክ፣ ለተመልካቾቻችን የምታስተላልፉት መልእክት ካላችሁ? አይ እንግዲህ ኒህ ለህዝቡ ማስተላለፍ እምፈልገው አሁን ጊዜያታችን ያህል ጥሩ ጊዜያት አይደለም። አንደኛ ለዲናችን ለሃይማኖታችን ለህይወታችን ለአኼራችን ዱዓ ማድረግ ግድ ይለናል። ነው እና ዱዓ እናድርግ የሚል ነው መልክት ማስተላልፈው። ለሁለመናው መፍትሑ በላ የሚያቀልለው የሚመልሰው ዱዓ ነው። ሁለተኛ ገንዘብ ያለው ሰው በሰደቃ ገንዘብ የሌለው ሰው ደግሞ በዱዓ መበራታት አለብን ነው ምለው

እዛ አካባቢ እኮ ኮገል የሚባል ጥሩ ባሪ ሃለ አንተንም ይገዛ አንተንም ይፈራ ይሉታል፣ ይላል። ሰዎቹን አይመሳሰልም አይመስልም፣ ሰዎቹ ይላቸዋል። ረሱ አይመሳሰልም። እንግዲ በላኡ መልሱትና፣ በላኡ ይቅር። በአንድ ሰው የተነሳ ሀገር ይጠበቃል። ደግሞ በላኡ ሰዱና አውርዱ ያላቸው እንደ ገ በዛ ውስጥ አለኮ ይሉታል፣ ይላል። ይመሳሰላል አይመሳሰልም? ወንጀለኛዎቹ ጋር አብሮ ይበላል አብሮ ይጠጣል አብሮ ይጫወታል፣ ይስቃል፣ ይመሳሰላል። በሱ ጀምሩት፣ በላኦን ይላቸዋል። በላኦን በሱ ጀምሩት። አሁን እንግዲህ በአሊም በሙታአሊም ላይ አሊምና ሙታአሊም በላእ ይመልሳል እንጂ በአሊምና በሙታአሊም ላይ በላ አይመጣም ነበር። አሁን ዑለማው እንደሚሆን እያየነው እንደሚሰራ የተፈናቀለ እየተሳደደ ተአልሙን እያየን ነው። በሀገሩ ላይ መች የሚመጣውን እያየን ስለሆነ ታላቁ ነገር ታላቁ አደራዬ በዱዓ እንበራታ ነው አላህን እንፍራ ነው አላህን እንፍራ። ለዲናችን ደግሞ እንጠንክር፣ እንላላ። ጊዜ ተለዋዋጭ ነው። እንደዚያ በመጥፈ ይመጣል፣ እንደዚያ በጥሩ ይመጣል። የውሙ ለኩም ወየውሙ ሊቀይሪኩም ነው እና ተስፋ መቁረጥ የለብንም ለዱንያችንም ለዲንያችንም እንበረታ እንጠናከር የሚል መልእክት ማስተላለፍ እፈልጋለሁ። ተዝ በተረፈ ሀገራችንን ሰላም እንዲያደርግልን እንለምናለን። ዱንያችንን ማኼራችንንም በሰላም እንዲጨርስልን አላህን እንለምናለን። መጨረሻውን ያብጅልን እንላለሁ። ወሰላሙ አለይኩም ወረህመቱላሂ ወበረካቱ